ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁ? የምታደምጡት አዲስ ኃይል ነው ያላችሁበት የአየር ጸባይና የሰዓት አቆጣጠር ምቹ ጊዜ፣ ደስተኛ ህይወት እንዲኖራችሁ እንመኛለን። ስለምታደምጡን፣ ስለምትከታተሉን እናመሰግናለን። ወደ ቀጣይ ዘገባ ስናልፍ ግራንድ አፍሪካ ረን ተካሄደ ወደሚለው ወደ ጌጡ ተመስገን ዘገባ እናምራለን። በአሜሪካን ሀገር በየአመቱ የሚካሄደው የግራንድ አፍሪካ ረን ለሰባተኛ ጊዜ በዋሽንግተን በትላንትና ሁለት በፈረንጆች አቆጣጠር ኦክቶበር 11 መካሄዱ ተመልክቷል። በኖቫ ኮኔክሽን በየአመቱ የሚካሄደው እና ዘመናዊ መኪና የሚያሸልመው የግራንድ አፍሪካን ረን በህፃናት አንድ ኪሎ ሜትር እንዲሁም በአዋቂዎች አምስት ኪሎ ሜትር ውድድር ለማድረግ በሺዎች የሚቆጠሩ የዲያስፖራው ማህበረሰብ አባላት መሳተፋቸውም ተመልክተዋል። ትላንትና ሁለት ኦክቶበር 11 ሩጫው በደማቅ ዝግጅት ተከናውኗል ያለው ዘገባ በወንዶች የአምስት ኪሎ ሜትር አሸናፊ ግርማ በዳዳ፣ ዋሌ ዮሐንስ ሁለተኛ ነጋ አበበ በቀዳሚነት አጠናቀዋል። የ250 ዶላር አሸናፊ መሆኑንም ተመልክቷል። ቴሌብር ለእድለኞች ወደ ሀገር ቤት የሚላክ 50ብር ሽልማት ለእድለኞች አበርክተዋል። ነገ ኦክቶበር 12 በዛሬው 2 ቀን 2025 ለታዋቂ ግለሰቦች እውቅና የሚሰጥበት የሽልማት መርሃግብር በሀገረ አሜሪካ ዋሽንግተን ዲሲ ከተማ እንደሚካሄድም ተመልክቷል። የኖቫ ኮኔክሽን ማኔጂንግ ዳይሬክተር ፕሮ ፕሮፌሰር ጋሻው አብዛ ዶክተር በሰጡት ጋዜጣዊ መግለጫ ላይ ተቋማቸው በእነዚህ ሁለት ፕሮግራሞች የዲያስፖራ ማህበረሰቡን ማገልገል በመቻሉ ትልቅ ክብር እንደሚሰማቸው ገልጸዋል። ዶክተር ጋሻው አያይዘው እንደገለጹት የውድድሩ ዓላማ የዲያስፖራውን ማህበረሰብ በአካል ብቃት እንቅስቃሴ፣ በባህል ልውውጥ እና በልዩ ልዩ ስኬቶች እውቅና በመስጠት ማስተባበር ማስተሳሰር መሆኑን አብራርተዋል ሲል ዘገባው አመልክቷል። ሀገር በቀሉ ትጥቅ አምራች ጎፈሬ የዘንድሮ የመሮጫ ቲሸርት ፕሮጀክት ማድመቂያ እንደነበር ተመልክቷል። የዘንድሮ የሩጫና ሽልማት ፕሮግራም አሌክሳንድሪያ ቶዮታ፣ ዳሸን ባንክ፣ ኢትዮ ቴሌኮም፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን፣ ሮሚንግ ሩስተር፣ ጎፈሬ ስፖርትስ፣ አሪፍ ፋስት ፔይ እና ጊፍት ሪል እስቴት ስፖንሰር አድራጊ ድርጅቶች እንደነበሩም ታውቋል። ሁለቱ ፕሮግራሞች ባለፉት ዓመታት እንደ አትሌት ቀነኒሳ በቀለ፣ ደራርቱ ቱሉ፣ ጥሩነሽ ዲባባ፣ ስለሺ ስህን፣ ገንዘቤ ዲባባ ላሉ ብርቅ የኢትዮጵያ አትሌቶች እውቅና መስጠቱም ተመልክቷል። ከዚህም በተጨማሪ እንደ ዝነኛው አርቲስት ኤኮን፣ ጋዜጠኛ መአዛ ብሩ አርቲስት ቴዎድሮስ ካሳሁን፣ ቴዲ አፍሮ፣ አቶ ግርማ ዋቄ፣ አርቲስት ሙላቱ አስታጥቄ እና አርቲስት አስቴር አወቀ ላሉ ታዋቂ ግለሰቦች እውቅና ሰጥቶም እንደነበረ ተመልክቷል። ኦክቶበር 11 በሚካሄደው ዝግጅት ላይ ከተካፈሉ ተሳታፊዎች መካከል እድለኛ የሆነው ባለዕጣ በአሌክሳንድሪያ ቶዮታ የቀረበውን የ2025 ቶዮታ ኮሮላ መኪና በዝግጅት ማድመቂያ ላይ የዕጣ ማውጣት ስነስርዓት ተከናውኖ ተሸልማለች። በዚህ ዝግጅት ታላላቅ ታላላቅ አትሌቶች እና የኪነ ጥበብ ባለሙያዎች በክብር እንግድነት መካከል ረዳት ኮሚሽነር ደራርቱ ቱሉ፣ በኢትዮጵያ አትሌቲክስ ፌዴሬሽን ዋና ስራ አስፈጻሚ አትሌት ስለሺ ስህን፣ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ስራ አስፈጻሚ መሰረት ደፋር፣ የጊፍት ሪል ስቴት መስራችና እና ሲዮ አቶ ገብረኢየሱስ ኢጋታ፣ የጊፍት ሪል ስቴት ብራንድ አምባሳደር አርቲስት አብርሃም ወልዴ መሳተፋቸውም ተመልክተዋል። ፕሮፌሰር ጋሻው አብዛ ዶክተር እንዳስታወቁት ግራንድ አፍሪካ ረን በሺዎች የሚቆጠሩ የዲያስፖራ አባላት በየዓመቱ የሚሳተፉበት የአምስት ኪሎ ሜትር ሩጫ ሲሆን፣ ተሳታፊዎችን አንድነት የሚያሰባስብ እና ጤናማ የአኗኗር ዘይቤን የሚያበረታታ መሆኑንም ገልጸው በሌላ በኩል፣ አፍሪካ ኢምፓክት አዋርድ በሙያቸውና በማህበረሰብ አገልግሎታቸው ላቅ ያለ አስተዋጽኦ ላደረጉ ኢትዮጵያውያን እና ሌሎች አፍሪካውያን እውቅና የሚሰጥ መድረክ ነው ብለዋል። በአሜሪካ ዋሽንግተን ዲሲ የተመሰረተውና ና ለትርፍ ያልተቋቋመው ኖቫ ኮኔክሽን የሚያዘጋጀው የ2025 አፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎችን ታውቋል። ይህ ዓመታዊ ዕውቅና ሽልማት ስነስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነውም ተብሏል። በየአመቱ ከስፖርት ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰባቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቅ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ መሆኑ ተመልክቷል። ዘንድሮም በተለያዩ ዘርፎች አምስት ተጽዕኖ ፈጣሪ ኢትዮጵያውያን ለማክበርና እውቅና ለመስጠት ዝግጅቱ ተጠናቋል። በስፖርቱ ዘርፍ የኦሎምፒክና የዓለም ሻምፒዮና ሜዳሊያዎች ባለቤት አትሌት መሰረት ደፋ፣ በቢዝነስ ዘርፍ የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ መስፍን ጣሰው፣ ባለሀብቱ ጆ ማሞ፣ በስነ ጥበብ ዘርፍ አንጋፋው ድምፃዊ ማህሙድ አህመድ እና ታዋቂው መዝናኛ ብዙሀን የመገናኛ ብዙሃን ባለሙያ ሰይፉ ፋንታሁን ተሸላሚዎች እንደሚሆኑም ተመልክቷል። ዝግጅቱ በጊፍት ሪል እስቴት የአቅራቢ ስፖንሰርነት የሚታገዝ ሲሆን በዕለቱ የዲሲ የሜሪላንድና የቨርጂኒያ ከፍተኛ ባለስልጣናት፣ ሴኔተሮች፣ ከንቲባዎችና ሌሎች ጥሪ የተደረገላቸው በርካታ እንግዶች እንደሚገኙ ተመልክቷል። ተሸላሚዎቹ ከ ግዛቶቹና ከከተማዎቹ ተወካዮች እውቅና ሰርተፊኬት ይበረከትላቸዋልም ተብለዋል። በተጨማሪ የሙዚቃ ዝግጅት የሚቀርብ ይሆናል። ዝግጅቱ በሜሪላንድ ስቴት ቨርስፕሪንግ በሚገኘውም ሊክ ህንፃ ኦክቶበር 12 ምሽት በርካታ ታዋቂ ግለሰቦች ተጋባዥ እንግዶች እና በርካታ የመገናኛ ብዙኃን ባለሙያዎች በሚገኙበት ነገ ማለት በዛሬው ዕለት ኦክቶበር 12 2025 እንደሚከናወን ተመልክቷል። for more information Nova Connection መከታተል ይቻላል። መልካም እድል መልካም ቆይታ እንዲሆንላችሁ እንመኛለን። ጦች ያደመጣችሁት አዲስ ሀይል ነው። በያላችሁበት የፀባይና የሰዓት አቆጣጠር ምቹ ጊዜ ደስተኛ ህይወት እንዲምኖራችሁ እንመኛለን። በአሜሪካን ሀገር በየአመቱ በሚካሄደው የግራንድ አፍሪካ ረን ሰባተኛ ጊዜ በዋሽንግተን በተካሄደው ሩጫ ሳትፋችሁ ብቃታችሁን ያሳያችሁ የተዳከመ የመጣውንም የኢትዮጵያ አትሌቲክስ እንቅስቃሴን ለመደገፍ ከትልቅ አስተዋጽኦ በሚኖሩ አዲስ ኃይል ያምናሉ። ሁላችሁም እንኳን ደስ አላችሁ። ይመቻችሁ፣ ደስተኛ የሆነ ጊዜ እንድታሳልፉ እንመኛለን ባይ